እናመሰግናለን በኢትዮጵያ አስተናጋጅነት ለሚካሄደው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ተሳታፊ ሀገራት አዲስ አበባ ገብተዋል። ኢትዮጵያም የ17 ዓመት በታች ቡድኗን የጉዞ 2029 ፕሮጀክት አካል አድርጋ በመገንባት በውድድሩ ሻምፒዮን ለመሆን ስትዘጋጅ ቆይታለች። ዮሴፍ ሹብዬ ተጨማሪ አለው። ኢትዮጵያ በምታስተናግደው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ አስር የምስራቅ አፍሪካ ሀገራት ይካፈላሉ። በሁለት ምድብ ተከፍሎ በሚደረገው ውድድር አዘጋጀው ኢትዮጵያ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ በምድብ አንድ ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ብሩንዲ ደግሞ በምድብ ሁለት ተደልድለዋል። ቀድሞ ኢትዮጵያ የደረሱት ቡድኖችም የማራ ምርመራቸውን እያከናወኑ ይገኛሉ። ምርመራቸውን ካጠናቀቁ በኋላም ውድድሩ አዲስ አበባና ድሬዷ ላይ የሚደረግ በመሆኑ ዩጋንዳ፣ ታንዛኒያ፣ ሱዳን፣ ብሩንዲና ጅቡቲ የምድብ ጨዋታዎቻቸውን ለማድረግ ወደ ድሬዳዋ ይጓዛሉ። በምድብ አንድ የተመደቡት ሀገራት ደግሞ በአዲስ አበባ የአበበ ቢቂላ ስታዲየም የምድብ ጨዋታቸውን ያደርጋሉ። የምስራቅ አፍሪካ የነገ ከዋክብት በሚፎካከሩበት መድረክ ኢትዮጵያ ደምቃን ለመታየት ቀደም ብላ ቡድኗን ወደ ዝግጅት አስገብታለች። ከ17 በታች ብሔራዊ ቡድን ግንባታውንም የጉዞ ለ229 ፕሮጀክት አካል በማድረግ በአዲስ አበባና ሲዳማ ክልል በተደረጉ ውድድሮች ታዳጊዎችን በመመልመል ወደ ዝግጅት ተገብቷል። ቡድኑንም በታዳጊዎች ስልጠና ሰፊ ልምድ ያላቸው አሜሪካዊ ተወካዩ ቤንጃሚን ዚመር እያሰለጠኑት ይገኛሉ። የአሜሪካ ብሔራዊ ቡድን ምክትል አሰልጣኝ የነበሩት ቤንጃሚን ዚመር በአካዳሚ አሰልጣኝነታቸውም የቀድሞ የቼልሲ አጥቂ ክርስቲያን ፖሊሲችን ጨምሮ በርካታ ከዋክብትን አሰልጥነው ለስኬት አብቅተዋል። አሰልጣኙ ለጉዞ 229 ፕሮጀክት የታዳጊዎች ምልመላ ከተከናወንና የተመረጡ ታዳጊዎች ወደ ስልጠና ከገቡ በኋላ በሰጡት ጋዜጣዊ መግለጫም ኢትዮጵያ እኔ እንዳሰለጠንኳቸው እንደነ ክርስቲያን ፖሊሲች አይነት ታዳጊዎች አሏት ሲሉም ተናግሯል። እድሉም ቢያገኙ በአውሮ ሊጎች መጫወት የሚችሉ ታዳጊዎችን ተመልክቻለሁ ማለታቸውም የሚታወስ ነው። አስደናቂ ክህሎት አላቸው ያላቸውን ታዳጊዎች ይዘው በሴካፋ ውድድር የሚያስመለክቱት እንቅስቃሴና የሚያስመዘግቡት ውጤትም ተጠባቂ ሆኗል። የኢትዮጵያ እግር ኳስ ፌዴሬሽንም በዚህ ውድድር ሻምፒዮን የመሆን እቅድን አስቀምጦ እየሰራ እንደሚገኝ ገልጿል። በቤንጃሚን ዝመር የሚመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ውድድሩን በአሸናፊነት ለማጠናቀቅ ጠንካራ ዝግጅቱን በማከናወን ላይ ይገኛል በታዳጊዎች ልማት ላይ አስደናቂ ኤርትራን የምትሰራው ዩጋንዳም በውድድሩ ትጠበቃለች። ዩጋንዳ በአሁኑ ሰዓት በፊፋ የ17 ዓመት በታች የዓለም ዋንጫ እየተካፈለች ሲሆን በውድድሩም ፈረንሳይን በማሸነፍ ጭምር ከምድቧ ማለፍ ችላለች። በሌላ በኩል ደግሞ በሴካፋ ዞን የአፍሪካ ዋንጫ ማጣሪያ የሚካፈለውን ሌላኛውን ከ17 ዓመት በታች ብሔራዊ ቡድኗን ወደ አዲስ አበባ ልካለች። አገሪቱ የ2024ቱ የ17 ዓመት በታች የሴካፋ ዞን የአፍሪካ ዋንጫ ማጣሪያ አሸናፊ እንደነበረችም አይዘነጋም። በዚህ ውድድር ከዩጋንዳ ጋር የፍጻሜ ተፋላሚ የነበረችው ታንዛኒያም ጠንካራ ተፎካካሪ እንደምትሆን ይጠበቃል። እንቀጥላለን። ክቡራትና ክቡራን የተመልካቾቻችን፣ እዚህ ጉዳይ ላይ ቆይታ እናደርጋለን። የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ እንግዲህ የፊታችን ቅዳሜ በአዲስ አበባና በድሬዳዋ የሚደረግ ነው የሚሆነው። እዚህ ላይ ቆይታ እናድርጋለን። እንግዳ ጋብዘናል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን ስቱዲዮ ተገኝተዋል። አቶ ባህሩ እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። እስኪ ቀደም ሲል እንግዲህ ዮሴፍ ያስቃኝን ዜና ነበረ። ና ኢትዮጵያ ይህንን ውድድር እንግዲህ፣ አስር ሀገራት የሚሳተፉበትን ውድድር በሁለት ከተሞች ነው የምታስተናግደው። ና ኢትዮጵያ ይህንን ውድድር የማስተናገድ እድሉን እንዴት አገኘች ከሚለውን ጀምር። መልካም አመሰግናለሁ። እንግዲህ እንደሚታወቀው ኢትዮጵያ ጉዞ ለ2029 ብላ የጀመረችው ትልቅ ፕሮጀክት አለ ና ያንን ፕሮጀክት ለማሳካት ከሚያስፈልጉ ጉዳዮች መካከል አንደኛው ሆስት ሆኖ ውድድሩን ማካሄድ ሆስት በመሆናችን በሜዳችን በደጋፊያችን ፊት ጨዋታዎችን ማካሄድ የምንችልበት ፕላስ ደግሞ የሆስቲንግ ኤክስፒሪየንሳችንም ደግሞ በየጊዜው እያዳበርን የምንሄድበት ነው። ና ይህንንም ተከትሎ እንደ ሌሎች የሴካፋ ዞን አባል ሀገራት ለዚህ ይህን ውድድር ለማካሄድ ጥያቄ አቅርበን ጥያቄውም ፈቃደኛ ሆነው እኛ ሆስት ለማድረግ በቅተናል። ሌሎችም ፍላጎት የነበራቸው ሀገራት ነበሩ፣ ነገር ግን እኛ ይህንን ለማዘጋጀት ታድለናል ማለት ነው። መልካም ሌላኛው ጉዳይ የሚሆነው እንግዲህ ኢትዮጵያ ይንን ውድድር የማስተናገድ ድል ካገኘች በኋላ ልዩ ትኩረት በመስጠት የሮድ 229 በሚል የዛ አካል በማድረግ አሜሪካዊ አሰልጣኝ በማምጣት ነው እንግዲህ ዝግጅቷን ስታደርግ የቆየችውና ቀደም ብላ ነው ዝግጅቷን የጀመረችውና እስኪ ዝግጅቱን አስተናጋጅም ከመሆን ጋር ተያይዞ ያለውን ዝግጅት ደግሞ እናንሳ። መልካም እንግዲህ ጉዞ ለ2029 ብለን የጀመርነው ይህ ፕሮጀክት እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2029 አፍሪካ ዋንጫን ኢትዮጵያ እንድታስተናግድ ይፋዊ ጥያቄ ማቅረባቸውን ተከትሎ አሸናፊ ብሔራዊ ቡድን ደግሞ መገንባት እንደ ኢትዮጵያ እግር ኳስ ፌዴሬሽን ይገባናል እና ያንን ማሳካት የምንችልበት ትልቅ ራይ ይዘን የጀመርነው ፕሮጀክት ነው። እውነት ለመናገር ከዚህ ቀደም ለ17 ዓመት በታች ከ20 ዓመት በታች ውድድሮች ላይ ተሳታፊ ስንሆን የ15 ቀንና የአስር ቀን ዝግጅት አድርገን ነው ወደ ውድድር እንገባ የነበረው። ይሄኛው ከሌሎቹ ለየት የሚያደርገው ዘሆል ስምንት ወርና ዘጠኝ ወር ይሄንን ታሳቢ በማድረግ ሲዘጋጁ የነበሩ ልጆች ናቸው። የነበሩትና እንደምታወቀው አዲስ አበባ ላይ አንድ ሪጂናል ካምፒንግ፣ ከዛ ሲዳማ ላይ በተመሳሳይ ሌላ ሪጂናል ካምፒንግ፣ ቢሾፍቱ ላይ ደግሞ እንደዚሁ ናሽናል ካምፒንግ የማዘጋጀት ስራ ሰርተን በአመቱ መጠናቀቂያ ላይ ደግሞ ሀዋሳ ላይ የማጠቃለያ ውድድር ተደርጎ ከዛ ውስጥ መካከል ደግሞ በርካታ ልጆችን በመምረት ኦልሞስት ከ200 አምስት መቶ በላይ አካባቢ የኤምአርአይ ቴስት ተደርገው ሰላሳ አንድ ፐርሰንት አካባቢ የሚሆኑት ናቸው። እንግዲህ በዚህ ውድድር ላይ ተሳታፊ መሆን ይቻሉት አንደር ሰቨንቲን እኛ በምናዘጋጀው ሊግ ላይ ማለት ነው። ከእነዛ ውስጥ የተመረጡ ልጆች ናቸው። መጨረሻ ላይ ደግሞ ፋይናል ለዚህ የሴካፋ ውድድር ደግሞ ሰማኒያ አምስት ልጆች ነው ይዘን ወደ ዝግጅት የገባ ነው ማለት ነው። ከሰማኒያ አምስት ልጆች ጀምሮ እያለ አንዴ ሰላሳ ስምንት እያደረገን ከዛ መጨረሻ ላይ ሀያ አምስት ልጆችን አድርገን ለፋይናል ውድድሩ ተዘጋጅተናል ማለት ነው። በጣም የሚገርመው ነገር ከሌሎች የአፍሪካ ሀገራት በተለየ ሀያ አምስቱም ኤምአርአይ ቴስት ሲደረጉ በገለልተኛ አካል ኤምአርአይ ቴስት ሲደረጉ ሁሉም ማለፍ ችለዋል፣ እና ዝግጅታችን በጣም ጥሩ ነው። አድሚኒስትሬቲቭ ዋይዝ ሜዳ ላይ ያለው ዝግጅት በጥሩ መልኩ እየተከናወነ ነው የሚገኘው። እንግዲህ የተሻለ ነገር እንጠብቃለን። እኛ ለአፍሪካ ዋንጫ ማለፍ ነው አላማችን የአጭር ጊዜ ግባችን፣ ያንንም እናሳካዋለን ብለን እናምናለን። በጣም አመሰግናለ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እዚህ ድረስ መጠላ ደረሱን መረጃ ከልባ አመሰግናለ። እኔም አመሰግናለሁ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ወደ ቀጣዩ መረጃችን ነው የምናልፈው፣ ታላቁ ሩጫን እናገኛለን። ታላቁ ሩጫ በኢትዮጵያ ከኢትዮ ቴሌኮም ጋር በመተባበር የውድድሩ ተሳታፊዎች የሚጠቀሙበት የመሮጫ መተግበሪያ ይፋ አድርጓል። የተሻሻለው የመሮጫ መተግበሪያም በታላቁ ሩጫ የልምምድ ፕሮግራም ላይ የተሞከረ ሲሆን በዋናው የሩጫ ቀንም ሙሉ ለሙሉ አገልግሎት ይሰጣል ተብሏል። ምረት ተስፋዬ በዚህ ጉዳይ ላይ ተጨማሪ አላት። በዓለም አቀፍ ደረጃ እውቅና ያለው ታላቁ ሩጫ በኢትዮጵያ በየዓመቱ የሚያዘጋጀው የ10 ኪሎ ሜትር ውድድር ከሁለት ሳምንት ያነሰ እድሜ ብቻ ቀርቶታል። 55 ሺ ተሳታፊዎች ይሮጣሉ ተብሎ በሚጠበቅበት የታላቁ ሩጫ በኢትዮጵያ ሶፊ ማልት ዓለም አቀፍ አስር ኪሎ ሜትር ውድድር ኅዳር 14 ተሳታፊዎች በእጅ ስልካቸው የሚጠቀሙት መተግበሪያ ተዘጋጅቷል። ባለፉት ሁለት ዓመታት በትንሽ በትንሹ እየሞከር ነው የመጣ ነው እና ዘንድሮ ደግሞ በተሻለ መልኩ ይዘን የመጣ ነው የመሮጫ አፕሊኬሽን ዛሬ እየሞከር እንገኛለን የመሮጫ አፕሊኬሽን ሁሉ በእሮጫቸውን ከአንድ ሰዓት በታች ለሚጨርሱ በተለይ ለነሱ ብለን ያዘጋጀነው ነው። ሁለት ጂኦፌንሶች ይኖሩናል፣ የፋስትና የፈን ረን የምንለው እና ስታርት ራን ብላችሁት ጂኦፌንሱ ስገቡ ብቻ ነው የሚያስጀምራችሁ። ትራክ ያደርገናል፣ ዲስታንስ ደቂቃ ይሮጥንበትን እና ካሎሪ በርን ያደረግንበትን በዛው ያሳየናል። ከዛ መተግበሪያችን ላይ ማፕ አለን፣ ማፕ እያየን ነው ራውቱን የምንሮጠው ታላቁ ሩጫ በኢትዮጵያ ከዋናው የሩጫ ቀን አስቀድሞ በሚያዘጋጀው የልምምድ ሳምንታት በዘጠነኛ ሳምንት የልምምድ ወቅት መተግበሪያው ሙከራ ላይ ውሏል። ከባለፈው ዓመት ቆንጆ ነው፣ ጂፒኤስ መስመሩን ማሳየቱ ላዩ ላይ ሲጀምር ያለው ጥሩ ነው። ከላይ ደግሞ በስታተስ ባር አካባቢ ተጽፈው ያሉ ነገሮች አሉ፣ ጥሩ ነገሮች ያመለክታሉ። እሱም በጣም ቆንጆ ነው። የካሎሪ ፔስን እና ደግሞ ሰዓትን የሚናገረው ጥሩ ነው። ብዙ ጊዜ እግር ላይ የሚታሰሩ ወይ ደረት ላይ በሚደረጉ ቺፖች ብዙ እኛ ጋር ለአትሌቶች የምንጠቀማቸው በእሱ ነው ብዙ ጊዜ ትራክ የሚደረገው። ይሄኛው ደግሞ በራሳችን ሰዎች በራሳችን ልጆች የተሰራ አፕሊኬሽን ነው። እሱን እሱን ተመክሮ ለመውሰድ ነው ወደኛ ይሄንን አስበን የጀመር ነው። በሁለት ማዕበል ተከፍሎ በፈጣንና ተዝናኖት በሚሮጠው የ10 ኪሎ ሜትር ሩጫ መተግበሪያውን ለሚጠቀሙና የመጀመሪያዎቹን መቶ ደረጃዎች ይዞ ለሚያጠናቅቁ የማበረታቻ ሽልማት ተዘጋጅቷል። ከ55 ሺህ ተሳታፊ ቢያንስ 10 ሺህ አፕሊኬሽኑን ሞክሮት አስጀምሮ እስከ መጨረሻው ድረስ ሮጦበት ውድድሩ መጨረሻ ላይ አቁሞት የሚጨርስበትን ሰዓት እንዲያይ ነው የምናስበው። ሩጫውን እስከ መቶ ድረስ ለሚጨርሱ ሰዎች ኢትዮ ቴሌኮም የተለያየ ስጦታዎችን ያዘጋጃል። በፈጣን ማዕበል የሚሳተፉ በስፋት ይጠቀሙታል ተብሎ ሲጠበቅ መተግበሪያው ለኅዳር 14 ሙሉ ለሙሉ ዝግጁ እንደሚሆን ይጠበቃል። ሰዓቷ እየሮጥን ለማየት እንዲያስችለን ጎላ በሚል ፎንት ሰዓቱና ማፑ ብቻ ቢሆን ይሻላል፣ የመጀመሪያው ፔጅ ላይ እሱም ቢሆን እየሮጥን እንድናይ ማለት ነው። ከዛ በኋላ የሚቀጥለው ሁለተኛ ወይ ሶስተኛ ፔጅ ላይ ደግሞ ሌሎቹ ዝርዝሮች ቢመጡ፣ ግን የመጀመሪያው ፔጅ ላይ በጣም አንገብጋቢው ጉዳይ ዲስታንሱና ሰዓቱ ነው እና ፔስም ይጨመር እሷ ጋር ጥሩ ነው። የግሬትረን አንድ ጂኦፌንስ ውስጥ ከገቡ በኋላ ስታርት ካደረጉ በኋላ ደቂቃቸውን እንቆጥራለን፣ የሄዱበትን ዲስታንስ እንቆጥራለን በኪሎ ሜትር በርን ያደረጉትንም ካሎሪ እናቀዋለን፣ ፔስም ያሳየናል ፐር ኪሎ ሜትር እና እነሱ እነሱ ፊቸሮች ይሰራሉ። ፈንክሽናሊታቸው ዲፔንድ ያደርጋል እንደ ዲቫይሱ ኬፐብሊቲ እያንዳንዳችን ስልካችን ላይ ግን እሱንም ፊልተር ለማድረግ ሞክረናል። የግሬትረን ቀን አቬለብል ይሆናል ፕሌስቶርም አፕስቶር ስቶር ላይ አቬለብል ይሆናል እና ያኔ ተጠቃሚዎቻችን ማግኘት ይችላሉ። እስከ ውድድሩ ቀን ድረስ በደንብ ጥንቀቅ ብሎ የመጨረሻውን ደረጃ ላይ ደርሳል ብለን እናስባለን። በዓለም ዋንጫ ማጣሪያ የአፍሪካ ሀገራትና የአውሮፓ ሀገራት ወሳኝ መርሃ ግብሮችን ዛሬ ያከናውናሉ። እነዚህና ሌሎች ዜናዎችን አካተን ከደቂቃዎች በኋላ ሰባት ሰዓት ላይ በኢቲቪ መዝናኛ እንገናኛለን። የስፖርት ዜናዋ በቃ ደግነት መኩሪያ ነበርኩ። በሰላም